ሰላም ጤና ይስጥልን፣ አድማጭ ተመልካቾቻችን መጋቢት 7 2017 ዓ ም ዕለታዊ መረጃዎች እና ዘገባዎችን ይዤ መጥቻለሁ። ዘገባና መረጃዎችን ወደ እናንተ እያደረስኩ አብሪያችሁን ቆየው በለጠ ካሳ ነኝ። እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ የተለያዩ ዘገባዎችና መረጃዎች ትሰማላችሁ። በተለያዩ አካባቢ ያሉ የአውደውጊያ ውጊያ መረጃዎች እንደተለመደው በቅደም ተከተል ወደ እናንተ ማድረስ ይሆናል። እንደዚሁም ደግሞ ሌሎች ተዛማጅ ፖለቲካዊ መረጃዎች ወታደራዊ፣ ዲፕሎማሲያዊ እና የአፍሪካ ቀንድ መረጃዎችን ከሀገር ውስጥ እስከ አፍሪካ ቀንድ አካትቻለው አብራችሁ እንድትቆዩ ነው በአክሮት የሚጋብዛችሁ። እንግዲህ እናንተም አብራችሁ ስትቆዩ እንደተለመደው ሀሳብ፣ አስተያየት እኖራችሁ፣ ጥቆማ ዜና ጂሜል ዶት ኮም ላይ ጻፉልኝ። በተለያዩ የውስጥ የመልእክት መላላኪያ ማህበራዊ ሚዲያ ገጾችም ልትልኩልኝ ትችላላችሁ። በሜሴንጀር ዋትሳፕ፣ ቴሌግራም እንዲሁም ደግሞ ትዊተር ላይ ልትልኩልኝ ትችላላችሁ። እያደርጋችሁ ስለሆነ በእጅጉ ነው የማመሰግነው። በየአካባቢያችሁ ያሉ ለህዝብ ድምጽ መሆን የሚገባቸው ጉዳዮችን ያደርሳችሁ ስለሆነ በእጅጉ አመሰግናለሁ። በርካታ አስተያየቶችንም ተመልክቻለሁ። ከአስተያየቶቻችሁ መካከል ዛሬም ወስደው አንድ አስተያየት ነው ወደ እናንተ የማደርሰው። ይህም እንግዲህ እየተለመዱ የመጡ ቁጥሮችን በተመለከተ አንድ አስተያየት ሰጪ እያደረሱኝ ነው። ከእነዚህ መካከል የአማራ ሕዝብ ቁጥር በኢትዮጵያ ሁለተኛ ደረጃ ላይ ነው የሚገኘው የሚለውን ትላንትና ቢቢሲ ላይ የወጣውን ዘገባ ጨምሮ በተለያዩ ዓለም አቀፍ ሚዲያዎች ይሄን አገላለጽ በተመለከተ ይሄ እየተለመደ የመጣ ቁጥር በአህዛዊ መረጃዎች ጭምር ያልተረጋገጠ በኢትዮጵያ ውስጥ ባለው የህዝብና ቤት ቆጠራ ሆን ተብሎ የህዝብ መቀነስ የተሰራበትና ይህም ጉዳይ በፓርላማ የታመነበት ማስተካከያ ካሳ ሳይደረግበት አሁን የአማራ ህዝብ ቁጥር ሁለተኛ እርጃ ነው የሚለውን ጉዳይ ጆሮ እያለማመዱ መምጣት ተገቢነት የሌለው ነው። የህዝብ ቁጥር ማለት የፖለቲካ ውክልና፣ አጠቃላይ የበጀት የህይወት ጉዳይ ነው። ስለዚህ ይሄ ጉዳይ በገለልተኛ አካላት ሳይረጋገጥ ይህንን አሃዝ የሚወስዱ የሀገር ውስጥ የውጭ መገናኛ ብዙሃንም እንደዚህ ዓለም አቀፍ ድርጅቶች ይህንን ጉዳይ ቢያዩት እና በዚህ በኩል ያሉ ምሁራን የሚመለከታቸው አካላት ጉዳዩን ቢሰሩበት ከመንግስት ተቋማት እስከ ግድ ድረስ ያሉ። ስለዚህ ይህ ጉዳይ ሄዶ ሄዶ የአማራን ህዝብ ያለ በጀት እንዲሁም ደግሞ ከቁጥር ውጭ የሚያደርግ ስለሆነ እና እየተለመደ የመጣ ድምዳሜ ነው የሆነው ይሄ መስተካከል ያለበት ጉዳይ ነው። እውነታው ታውቆ በትክክል የአማራ ህዝብ ቁጥሩ ሁለተኛ ከሆነ ሁለተኛ ነው፣ ከዛ በላይም ከሆነ ደግሞ ከዛ በላይ ነው ተብሎ መገለጽ አለበት። ያለው እውነታ የማያሳይ ህዝብ ድምዳሜ የተደረሰበት ነው። በርካታ የዓለም አቀፍ ሚዲያዎች ይህንን በተደጋጋሚ ሲያደርጉ ተመልክቻለሁ የሚል ትዝብት አጋርተዋል። ትክክል ነው። ይህን እንግዲህ ብዙ ሰው የሚጋራው ነው። በኢትዮጵያ ህዝብና ቤት ቆጠራ በየአስር ዓመቱ ይደረጋል ቢልም በህገ መንግስቱ ላይ እስካሁን ድረስ በኢትዮጵያ ውስጥ ህዝብና ቤት ቆጠራ ከተደረገ ሀያ ዓመት ሊሞላው ጥቂት ጊዜ ነው የቀረው፣ አንድ አመት ነው የቀረው። በ1998 ነው በኢትዮጵያ አቆጣጠር የህዝብና ቤት ቆጠራ የተደረገው። ከዛ በኋላ አሁን 2017 እየጠናቀቀ ነው። እስካሁን ለሀያ ዓመታት አመታት ህዝብና ቤት ቆጠራ አልተደረገም። በዛ ህዝብና ቤት ቆጠራ ደግሞ የነበረውን አጠቃላይ ሁኔታ ከአማራ ህዝብ ላይ 5.3 ሚሊዮን ህዝብ መቀነሱን በወቅቱ የስታሴክስ ባለስልጣናት እንዲሁም ደግሞ በፓርላማም ቀርቦ ጉዳዩ ይቅርታ የተጠየቀበት መሆኑ ይታወቃል። ከክልሉ ውጭ አለው። እና አዲስ አበባን ጨምሮ ያለው ህዝብ ደግሞ ቁጥሩ ሆን ተብሎ በስታቲስቲክስ እንዳይካተት ተደርጓል። እንዲሁም ደግሞ ሌላ ማንነት ተሰጥቶትም ቆጠራ ተደርጎበታል። ይሄ ጉዳይ እንግዲህ እስካሁን ድረስ ላለው በክልል ውስጥ ከአጠቃላይ ያገሪቱ የማህበራዊ ልማት ተጠቃሚነት አንጻር ሲታይ ዝቅተኛ ደረጃ ላይ ነው የሚገኘው። የትምህርት ሽፋን አስራ ሁለት ፐርሰንት ነው። የሚገኙት የትምህርት ቤቶቹ ጥራት፣ የሆስፒታሎች፣ የህክምና ጣቢያዎች፣ ሌሎች ይሄ የሚሆነው ደግሞ ሰላሳ አምስት በመቶ የሚሆነው የክልል ህዝብ ከበጀት ውጭ በመሆኑና 65 በመቶ ለሚሆነው ህዝብ የሚበጀት በጀት ነው እየተጠቀመ ያለው። ያ ማለት በህይወት ያሉ ሰዎች መንግስት የማያውቃቸው ሰዎች አሉ። 35% የክልሉ ህዝብ መንግስት አያውቀውም፣ በአህዛዊ መረጃዎች እንኳን የለም። ስለዚህ ይህ ጉዳይ መስተካከል አለበት የሚለው ነው። ጥሩ መነሻ ሀሳብ ነው። ሌሎች እንግዲህ በዚህ ጉዳይ ላይ ሊሰሩበት ይገባል። ወደ መረጃዎች ነው የሚሄደው። ትናንትና በስልክ ቅጅ ላይ ወጥቶ የነበረውን የአማራ ፋኖ ህዝባዊ ድርጅት ከአማራ ክልል ምክትል እርሰ መስተዳድር አቶ አብዱል ሁሴን ጋር አቶ መስፍን ከፈለ የተባሉ የድርጅቱ አመራር አደረጉት የተባለውን ቃለ ምልልስ በተመለከተ መግለጫ ተሰጥቷል። የአማራ ፋኖ ወሎ ጠቅላይ ግዛት ቤት አማራ ጠቅላይ ግዛት እዝ እና አፋድ መግለጫ ሰጥተዋል። በመግለጫቸው ጉዳዩን አስተባብለዋል። ሁለቱም እንደማያውቁት ነው የጠቅላይ ግዛት እዙም እንዲሁም ደግሞ አፋድም የገለጹ። ጠቅላይ ግዛት እዙ በዚህ ጉዳይ ላይ ንግግር አድርገዋል የተባሉት ከፍተኛ አመራር ከስራ ኃላፊነት አግዶ አስሮ እየመረመረ መሆኑንም እንደዚሁ ገልጿል። አፋ ደግሞ ባወጣው መግለጫ ላይ ስድስት ማሳያ ነጥቦች ብሎ ያቀረባቸው አሉ። ከእነዚህ መካከል በዚህ ወቅት ይሄ መግለጫ የተለቀቀበትን በተመለከተ በአጭሩ መግለጫው ከአማራ ፋኖ ህዝባዊ ድርጅት የተሰጠ መግለጫ ይላል። ሚያዚያ ስድስት ሁለት ሺ አስራ ሰባት መስፍን ከፈለኝ የተፈጸመው ድርጊት ድርጅታዊ እውቅና የለውም። የአማራ ህዝብ ከሚደርሱ በስርዓታዊ መዋቅራዊ ዘር ማጥፋት ማጽዳት ራሱን ለመከላከልና ለማዳን ትግል ብቸኛ አማራጭ መሆኑን በመታመኑ የመዳንና የመኖር አላማ ከግብ ለማድረስ ከሀምሳ ዓመታት በኋላ በደምና በአጥንት የተወለደ አታጋይ ድርጅት ተመስርቷል። ሆኖም የአማራ ህዝብ ለዓላማው አታጋይ ድርጅት እንዳይኖረው በውስጥና በውጭ ሰርጎ ገቦች ሲሰራበት የኖረው የዘመናት ሴራ ዛሬም እንደወትሮው ቀጥሏል። ትግላችን በህዝባዊ መሰረቱ እየሰፋ በሰው ኃይል በአደረጃጀት በትግራይ አድማስ ወታደራዊ ቁመና ከአማራ ህልውና አልፎ የኢትዮጵያ ሀገረ መንግስት የማስቀጠል ቁመና ላይ ደርሶ ሲያዩ ይበሏት ያሰቧትን አሞራ ጅግራናት ይሏታል በሚል ባወጣው መግለጫ ላይ ነጥቦችን አስቀምጧል። በዚህም መሰረት መስፍን በመስፍን ከፈለኝ ስለተፈጸመው ድርጊት አፋድ እንደ ድርጅት እውቅና እንደሌለውና ይህን በማህበራዊ ሚዲያ እንደሰማ፣ ሁለተኛ መስፍን ከፈለኝ የትኛውም እርከን ካሉ የአገዛዙ ወኪሎች ጋር በቀጣሙን በተዘዋዋሪ ምንም አይነት ግንኙነት እንዲያደርግ ያልተወከለ መሆኑን ሶስተኛ መስፍን ከፈለኝ በድርጅቱ ህገደም መሰረት በህግ ቁጥጥር ስር እንዲውልና ሰብአዊ መብቶች ተጠብቀው ምርመራ እንዲደረግ መታዘዙን ከምርመራ በኋላ ውጤቱ ለህዝብ ይፋ የሚደረግ መሆኑን እንዲሁም የስልክ ቅጂው የተለቀቀው በአገዛዙ መሆኑን የአገዛዙ ዓላማ ድርድር ቢሆን ኑሮ ቅጂውን በዚህ ጊዜ የሚለቅበት ምክንያት አለመኖሩን ጨምሮ ገልጿል። እንግዲህ ሌሎች የስልክ ቅጂዎችም ከዛ በኋላ መጥተው ትላንትና አየሩን ከሞሉት የስልክ ቅጂዎች መካከል ሌሎችም ይገኛሉ። በእነዚህ ጉዳዮች ላይ የሚባሉ ነገሮች ካሉ እንደ ሚዲያ ወደ እናንተ የሚደርሱ ይሆናሉ። ሌላው መረጃ ትላንትና በወልቃይት ለሶስት ቀናት የስልክና የኢንተርኔት አገልግሎት ተቋርጦ ነበር። ይህም ትላንትና በነበረው ዘገባ ወደ እናንተ መድረሱ ይታወቃል። ዘገባው በሄደ በሰዓታት ውስጥ ግን የስልክና የኢንተርኔት አገልግሎት በወልቃይ ጠገዴ ዘጠኙም ወረዳዎችና ከተማ አስተዳደሮች በዞኑ እንዲሁም ደግሞ በከፊል ምዕራብ ጎንደር ወረዳዎች ተቋርጦ በነበረባቸው አካባቢዎች የኢንተርኔትና የስልክ አገልግሎት ተመልሷል ተብሏል። ከአካባቢ የመረጃ ምንጮች ለማረጋገጥ እንደተቻለው የስልክና ኢንተርኔት አገልግሎት ተቋርጦ የነበረው በአካባቢው ባጋጠመ የፋይበር የቴክኒክ ችግር መሆኑ ነው ለማወቅ የተቻለው። የሌላው ምክክር ኮሚሽኑ ሰሞኑን በተደጋጋሚ እንግዲህ ይህንን ሚዲያዎችን እና የሚዲያዎቹን የአየር ሰዓት ቆይታ ይዞ የሚገኘው የምክክር ኮሚሽን ጉዳይን በተመለከተ ትላንትና ከወጡ መረጃዎች መካከል ለአንድ ሳምንት የተደረገው የምክክር ኮሚሽን በአማራ ክልል የተሳታፊዎች እና የአጀንዳዎችን ልየታን በተመለከተ ለአህዱ ሬዲዮ ኮሚሽነሩ መግለጫ ሰጥተዋል። እንደ ኮሚሽነሩ መግለጫ ከሆነ በአማራ ክልል የሚደረገው የምክክር ኮሚሽን ይቀጥላል ነው እየተባለው ምክንያቱ ደግሞ የታጠቁ ኃይሎች በምክክር ኮሚሽኑ ስላልተሳተፉ ይቀጥላል ተብሏል እንደገና ይቀጥላል የታጠቁ ኃይሎች ምክክሩ ላይ ተወካይ እንዲልኩ ወይም ደግሞ በአካል እንዲገኙ እድሎችን እናመቻቻለን እያሉ ነው የሚገኙት ከመጋቢት 27 ጀምሮ ለሰባት ቀናት በተደረገው ውይይት ሰባት ሺ በላይ ሰዎች ስለመገኘታቸው አስራ አራት የፖለቲካ ፓርቲዎች እንደዚሁ ስለመገኘታቸው የኮሚሽነሩ ለአህዱ ሬዲዮ ገልጸዋል። የታጣቂዎች ይህንን ጉዳይ በተመለከተ እስካሁን ድረስ የነገሩን ነገር የለም። አሁንም ግን ትጥቅ ይዘው ለሚንቀሳቀሱ ኃይሎች በራችን ክፍት ነው ብለዋል። እንግዲህ ይሄ ባለፈው ጉዳዩን ከሰሩ በኋላና ከመስራታቸው በፊት በሶስት ሂደቶች ላይ ማየት ይቻላል። መጀመሪያ የክልሉ መንግስት ተኩስ እንዲያቆም ጠይቀዋል፣ የታሰሩ እንዲፈቱ ጠይቀዋል። ይህንን ምላሽ ሳያገኙ ወደ አጀንዳ ልየታ ብለው ወደ ስብሰባዎች ገቡ። ከዛ በኋላ ደግሞ ህዝቡ ይህንን ትችት ሲያቀርብ ደግሞ አሁንም ይቀጥላል የሚል መግለጫ ነው እየሰጡ የሚገኙት። ለማንኛውም እንግዲህ በዚህ በኩል ምላሽ ካለ ከፋኖ በኩል ወደፊት የሚታይ ይሆናል። ሌላው እገታን በተመለከተ በሰሜን ጎንደር ሐኪሞች ታግተዋል ተብሏል። በዳባት የመጀመሪያቸው ሆስፒታል አንድ ጠቅላላ ሐኪምና አንድ የጽንስ ድንገተኛ ቀዶ ሕክምና ባለሙያ መታገታቸውን ነው የመረጃ ምንጮቹ የገለጹት። በሌሊት ከቤታቸው ታግተው ተወስደው ትላንትና ረፋድ አምስት መቶ ሺህ ብር ተጠይቋል፣ በእያንዳንዳቸው በነፍስ ወከፍ። ሌሎቹ ሐኪሞች ይህንን ሰምተው እቃቸውን ሸክፈው ከአካባቢ እየወጡ ነው። ሐኪሞቹ ቦታውን እየለቀቁ ነው ብለዋል አንድ የመረጃ ምንጭ። ይሄ በማህበረሰቡ ላይ ሊፈጥረው የሚችለው ቀውስ በቀላሉ የሚታይ አይደለም። የጤና ጉዳይ ነው፣ ህዝቡን ያለ ህክምና ሊያስቀር የሚችል ጉዳይ ነው። ስለዚህ ይሄ ጉዳይ ህዝቡ እውነታውን ሊያወጣ፣ እንዲሁም ደግሞ እውነተኛ ፋኖች በአካባቢ የሚንቀሳቀሱ ጉዳዩን አጣርተው ለህዝብ ይፋ ሊያደርጉ ይገባል። አሁን በዚህ ሁኔታ ሐኪም ማገት በህዝብ ላይ እንደ መፍረድ ነው። የሞት ፍርድ ነው የምንመለከተው፣ ብለዋል። ባለፈው እዚሁ ገደብዬ ተብሎ የሚጠራው አካባቢ የኤንጂኦ ሰራተኞች በተደጋጋሚ በመታገታቸው ምክንያት ወደ ጠለምት፣ ጃናሞራ በየዳ አካባቢ ይደርስ የነበረ የረዴት ቁሳቁስ የምግብ ህልና ህክምና እንደዚሁ መቋረጡና ወደ ጎንደር እንዲመለስ መደረጉንም የመረጃ ምንጮቹ ገልጸዋል። በተለይ እንግዲህ ሐኪሞቹ መታገት ጉዳይ አነጋጋሪ ነው የሆነው። ስለዚህ እነዚህ ሐኪሞች እንዲለቀቁ እንዲሁም ደግሞ ማን እንዳገታቸው እንዲጣራ እና በአካባቢው ያሉ ፋኖ እውነተኛውን ጉዳይ ለህዝብ ይፋ እንዲያደርጉና ህዝቡም ይህንን እንዲያረጋግጥ የተጠየቀው ህዝቡ በራሱ ህይወት ላይ የመጣ ጉዳይ ስለሆነ ብለዋል። ሐኪሞቹ ከፍተኛ ቅሬታ ውስጥ የገቡ ጓደኞቻቸውም ይህ በዚህ ጉዳይ ላይ ጠንከር ያለ አስተያየት አስተላልፈዋል። ቀጥላለሁ ወደ መረጃ ወደ መረጃው እስከተል ባለፈው ሰባት ባለፈው ሰባት ቀናት በሳምንታዊ ሪፖርት የአማራ ማህበር በአሜሪካ ባወጣው ሪፖርት መጋቢት 29 እስከ ሚያዝያ አምስት በተጠቀሱት ቀናት በአንድ ሳምንት ጊዜ ውስጥ በተለያዩ አካባቢዎች የተደረጉ ውጊያዎችን በዝርዝር ሪፖርቱ አውጥቷል። በንጹሐን ላይ የደረሱ ጉዳቶችን እንዲሁም ደግሞ የሰብአዊ መብት ጥሰቶችን በተመለከተ ሪፖርት አውጥቷል። በሰሜን ወሎ ወልዲያ ከተማ፣ ዋድላ፣ ግዳን፣ ላስታ ቆቦ አካባቢ የነበሩ ውጊያዎችና በንጹሃን ላይ የደረሱ ጉዳቶች እንዲሁም ደግሞ በተፋላሚ ኃይሎች መካከል ያለውን አጠቃላይ የጦርነት ሁኔታ በተመለከተ ዝርዝር ሪፖርቶችን አውጥተዋል። በደቡብ ወሎ ኩታበር፣ መሀል ሳይንት፣ ወግዲ፣ ደሴ ዙሪያ እና ደሴ ከተማ አካባቢ የነበረውን ሁኔታ በዝርዝር አውጥተዋል። ሰሜን ሸዋ ምንጃር ሸንኮራም እና አካባቢ የነበረው ሁኔታ፣ ምስራቅ ጎጃም ደጀን፣ አዋበል፣ አነደድ፣ እነማይ፣ ደባይ ጥላት፣ ጎዛመን፣ ስናን ባሶ ሊበን ቢቡኝ ወረዳና ና አካባቢ የነበሩትን ውጊያዎችና በንጹሃን ላይ የደረሱ ጉዳቶችን እንደዚሁ በሪፖርቱ አካቶ ይዞ ወጥተዋል። ምራብ ጎጃም ሰከላ ና ቡሬ፣ አዊ ዞን ጓጉሳ ሽኩዳድ ና ፋግታለኮማ አካባቢዎች እንዲሁም ጃዊ ወረዳ፣ ባህርዳር፣ ስሜን ጎጃም ይልማና ደንስ አካባቢዎች የነበሩ ውጊያዎችና የደረሱ ጉዳቶች በዝርዝር ሪፖርቱ አካቷል። በተመሳሳይ በደቡብ ጎንደር ፎገራ፣ ላይጋይንት፣ እስቴ፣ ጉና፣ በጌም ድርና አካባቢዎቹ የነበሩትን ውጊያዎች እንደዚሁ በሪፖርቱ አካቷል። ማዕከላዊ ጎንደር ባለፈው ሳምንት ወገራ ምራብ በለሳ፣ ጎንደር ዙሪያ ወረዳ፣ ምስራቅ በለሳ እና ጎንደር ከተማ የነበሩትን ሁኔታዎች እንደዚሁ በሪፖርቱ አካቷል። ምራብ ጎንደር ቋራ፣ መተማ፣ ምራብ አርማጭሆ አካባቢ የነበሩትን ውጊያዎችና በንጹሃን እንዳይደርሱ ጉዳቶችን እንዲሁም በተመሳሳይ ሰሜን ጎንደር አዳርቃይ እንዲሁም ደግሞ አዲስ አበባና ሆሮ ጉዱሩ ወለጋ ዞን በተለይ አቤ ደንጎሮ አካባቢ በንጹሃን ላይ የደረሱትን ጉዳቶች በተመለከተ በሳምንታዊ ሪፖርቱ በዝርዝር ይዞ ወጥቷል። ሌላው አምነስቲ ኢንተርናሽናል ለኢትዮጵያ መንግስት ከድርጊቱ እንዲታቀም እንደሙ ድርጊቱን በአስቸኳይ እንዲያቆም ጠይቋል። በኮሪደር ልማት ሰበብ ከፍተኛ ሰብዓዊ መብት ጥሰት እየተፈጸመ ነው ያለው አምነስቲ ህብረተሰቡ ጋር በቂ መግባባት ሳይደረስ በቂ ማስጠንቀቂያና የጊዜ ገደብ ሳይሰጣቸው ለኮሪደር ልማት በሚል በርካታ ሰዎች ለበርካታ ዘመናት ከኖሩበት አካባቢያቸውና ያለበቂ ካሳ እንዲነሱ እየተደረገ ነው። ይሄ ዓለም አቀፍ የሰብአዊ መብት ጥሶችን ጥሰቶች የሰብአዊ መብት ድንጋጌዎችን የሚጥስ የዜጎችን አስገድዶ ማፈናቀልና ከቀያቸው ማባረር ህገወጥ ድርጊት ነው ሲል አምነስቲን አውግዟል። መንግስትም ይህን ድርጊቱ በአስቸኳይ ሊያቆም ይገባል ብሏል። ታይቶ የማይታወቅ ሁኔታ፣ በርካታ የከተማ ነዋሪዎች በኮሪደር ልማት ስም እየተፈናቀሉ ነው ሲል አምነስቲ ኢንተርናሽናል በአዲስ አበባ እና በሌሎች ከተሞች ከኮሪደር ልማት ጋር በተያያዘ እየተፈናቀላሉ የዜጎችን ዜጎችን ድምፅ በዚህ መንገድ አሰምቷል። ከኢትዮጵያ መንግስት በኩል በዚህ ጉዳይ ላይ እየተሰጠ ምላሽ የለም። ሌላው ከአድረሳችሁ መልእክቶች መካከል ባህር ዳር ነዋሪዎች ከተማ መኖሪያ ቦታን በተመለከተ በማህበር ተደራጅታችሁ የመኖሪያ ቦታ ታገኛላችሁ ብንባለም ለመደራጀት ስንሄድ አምስት ሺህ ብር መመዝገቢያ እና የኮሪደር ልማት እንጠየቃለን ይህንን ገንዘብ አሁን ባለው ሁኔታ ከምን አግኝተን እንከፍላለን በሚል ይህንን ጥያቄ እና ቅሬታ አቅርባችኋል። ከዚህ ጋር በተያያዘ በነገራችን ላይ የከተማ መኖሪያ ቦታ ጋር በተያያዘ በኮምቦልቻ ከተማ እንደዚሁ ከአሁን በፊት ባለፈው መጋቢት 28 በነበረ የኢትዮ ፎከስ ዘገባ ላይ ቀርቦ የነበረ ጉዳይ ነበረ። የቤት ስራ ለቤት ስራ የተደራጀ ህብረት ስራ ማህበራትን በተመለከተ መንግስት ብድር የጠየቀበትን ጉዳይ በተመለከተ ዘገባ መሰራቱ ይታወቃል። ትላንትና መሰረት ሚዲያ ይህን ጉዳይ ሄዶበታል። አምሳ አንድ የቤት ስራ ማህበራት ስድስት ሺህ ሁለት መቶ አባላት ያሏቸው በነፍስ ወከፍ አንድ ሺህ ስድስት መቶ አስራ ስድስት ስድስት መቶ ሰባ ብር ብድር ወደ መንግስት እንደተጠየቁና ጠቅላላ ብድሩ መቶ ሚሊዮን መሆኑ ነው የተገለጸው። ብሩን ሰኔ ሰላሳ መንግስት መልሳለው ለኮሪደር ልማት በከተማ ውስጥ ለሚደረገው ና ለመንግስቱ ወጪዎች የሚል ነው። ብድሩ እንግዲህ የኮሪደር ልማት ጋር በተያዘ በዚህም በካሳ ይሆንልን የሚል ጥያቄ ቢያቀርቡ ማህበራቶቹ የመንግስት ባለስልጣናት አልተስማሙም። ይሄም ጉዳዩ እጅግ ያሳስበናል፣ ገንዘባችን ሊወሰድብን ይችላል ነው የሚሉት። በህብረት ስራ ማህበራት ህግና መመሪያ መሰረት ህብረት ስራ ማህበራት ብር ማበደር የሚችሉት ለአባላቶቻቸው ብቻ ነው። ከአባላቶቻቸው ውጭ ለሆኑ አካላት መንግስትንም ጨምሮ ማበደር አይችሉም። ስለዚህ ህግ ተጥሶ ነው ብድር እየተጠየቀ የሚገኘው። ጉዳዩ ያሳስበናል ብለዋል። እንግዲህ መጋቢት 28 የነበረውን ዘገባ በዚህ በኩል የኮምቦልቻ የቤት ማህበራት ተወካዮች የተጠየቁትን ገንዘብ ዝርዝር መረጃ ልትከታተሉ ትችላላችሁ። ሌላው መረጃችን የባህር ዳርን ጉዳይ ካነሳን ሪፖርተር ዛሬ ባለፈው እሁድ ባወጣው ዘገባ የአማራ ክልልን አጠቃላይ የገጽታ ሁኔታ የሚያሳይ ትላንትና ቢቢሲ ዘገባ ማውጣቱ ይታወቃል። ሪፖርተርን ባህር ዳርን በተመለከተ ያለውን አጠቃላይ የከተማውን ድባብ በተመለከተ ጽሁፍ አስነብቧል። ሪፖርተር ባህር ዳር ከተማን በተመለከተ ባህር ዳር ከተማ ያለውን አጠቃላይ ድባብ ስጋትና ተስፋ በተመለከተ ነው ጽሁፍ ያጋራው። ነዋሪዎችንም አግኝቶ አነጋግሯል። ጦርነቱን ጦርነቱ ጥላውን አጥልቶባታል። ፍርሃት፣ ድንጋጤ፣ ስጋት የከተማዋን ውበት፣ ፈገግታ፣ ፍካት፣ ድምቀት ጨለማ አልብሶታል ብሏል። ቱሪዝም በዚህ በኩል ያለው ዘርፍ ሙሉ በሙሉ ቁሟል። ከፍተኛ የእገታና የግድያ ወንጀል የሚፈጸም በመሆኑ ነዋሪዎቹ በከፍተኛ ስጋት ውስጥ ይገኛሉ። ከምሽቱ አንድ ሰዓት ጀምሮ ጎዳናዎች ጭር ይላሉ። የታጠቁ የጸጥታ ኃይሎች ብቻ ናቸው የሚሰማሩት ብሏል። ሪፖርተር ጋዜጣው እንግዲህ የባህር ዳርን ትራንስፖርት አገልግሎት ሰጪዎች በጣና ሀይቅ ላይ የሚሰጡትን የጀልባ የጀልባ ነጂዎችንም ጭምር አናግሯል። ባጃጅ ሾፌሮችን የከተማ የሆቴል ሰራተኞችን ነጋዴዎችን አናግሮ ስለ ኑሮ ውድነቱ፣ እገታና ግድያ የከተማዋ ሰዎች ያላቸውን ስጋት በተመለከተ ሰፋ ያለ ጽሁፍ ይዞ ወጥቷል። የከተማ አስተዳደሩ ለዚህ ምላሽ ሰጥቷል። የከተማ አስተዳደሩ ደግሞ ባጃጆች ለዚህ እገታና ዝርፊያ ከፍተኛ መጓጓዣ እያገለገሉ ስለሆነ ከአመሻሹ አስራ ሁለት ሰዓት ጀምሮ በዚህ ምክንያት ነው ያገድ ናቸው ብሏል። እንግዲህ የሪፖርተር ዘገባ ይሄ ከሆነ ከተማዋ ከአንድ ሰዓት በኋላ በፀጥታ ኃይሎች የምትሞላ ከሆነ አመሻሹን በየቦታው የሚፈጸሙ እገታዎች በማን ነው የሚፈጸሙት የሚለውን ለመጠየቅ ያስገድዳሉ። ምክንያቱም ከአሁን በፊት ብዙዎቹ እገታዎች ከተማው ውስጥ የሚፈጸሙ እገታዎች ከተማው የፀጥታ ባለስልጣናት ጭምር ባደራጇቸው የቀድሞ ተመላሽ ወታደሮች፣ እዚሁ ጸጥታው ውስጥ ያሉ አሁንም የፖሊስ አባላት የሚፈጸሙ ናቸው የሚሉ ተደጋጋሚ ቅሬታዎች፣ ጥቆማዎች ሲመጡ ስለነበረ በዚህ ልክ ከተማው ጸጥ ረጭ የሚል ከሆነ እገታውን እንዴት መንግስት ማስቆም አልቻለም? ከተማውን የሚቆጣጠረው መንግስት ነው የሚለው ጉዳይ አብሮ የሚነሳ ነው የሚሆነው። ለማንኛውም እንግዲህ ባህር ዳር ድባቡ ተመልሶ መልካም እንቅስቃሴ እንዲደረግ በዚሁም ምኞቴ ነው። በቢቢሲ ዘገባ ትላንትና ያለውን እንግዲህ አጠቃላይ ሁኔታ ተመልክታችሁታል። በተለይ በእናቶች ላይ በወሊድ እንዲሁም ደግሞ ጦርነቱን ተያይዞ ያለው አጠቃላይ ማህበራዊ ቀውስ በክል ውስጥ ያስከትላለው ጉዳት በዚህ ልክ ነው የሚገለጸው። ባህር ዳር፣ ጎንደር እና በተለያዩ ከተሞች በትልቅ ከተሞች እና ብልጽግና የሚቆጣጠራቸው የጸጥታ መዋቅር ባሰማራቸው ከተሞች የሚፈጸሙ እገታዎች ግን እንደዚሁ ከፍተኛ ምርመራ የሚያስፈልጋቸው በገለልተኛ አካላት መጣራት የሚያስፈልጋቸው ናቸው። በተደጋጋሚ ግድያዎች ተፈጽመዋል። ጎንደር እንግዲህ ከህፃናት ባህር ዳር እስከ ዶክተር ድረስ የተፈጸሙ ግድያዎችን ጨምሮ ሌሎቹ መጣራት ያለባቸው ጉዳዮች ናቸው። ወደ ሌሎች መረጃዎች አልፋለሁ። ወደ ሌሎች መረጃዎች ሳልፍ ዛሬ እንግዲህ በብልጽግና የመጨረሻ ካርዱን የመዘዘ ይመስላል የአዊ ዞን እንጅባራ ከተማ የግል መሳሪያ ያላቸው ለስምሪት የተመደቡ ሰዎች በስምሪት ቀጠናቸው ባለመገኘታቸው የመሳሪያ ምዝገባቸውን አምክኛለሁ ብሏል። የከተማው ሰላምና ደህንነት ጽህፈት ቤት ነው ይሄን እየተናገረው የመሳሪያ ምዝገባ እንዲመክን ሆኗል ብለዋል። እንግዲህ ብልጽግና ይሄ የመጨረሻ ካርዱ ነው። በተደጋጋሚ የግልም ሆነ የመንግስት ትጥቅ ያላቸው ሰዎች ፋኖን ወጥተው እንዲዋጉ የሚል ተደጋጋሚ ጥሪዎችን አድርጓል። አሁን ግን ይህን ያላደረጉም በተባሉ የግል መሳሪያ ባለቤቶች ላይ ይሄ ሆኗል። ይሄ ጉዳይ ወደ የት ይሄዳል የሚለው እንግዲህ አብሮ የሚታይ ቢሆንም ከፋኖ ጋር ለመሳሪያ ሲሉ ይዋጋሉ ወጥተው ወይስ ደግሞ ትጥቃቸውን በብልጽግና ይነጠቃሉ ወይስ ደግሞ ሌላ ሶስተኛ አማራጭ እርምጃ ይወስዳሉ ወይ እነዚህ በክልል ውስጥ የሚገኙ በሚሊዮን የሚቆጠሩ የግል ታጣቂዎች እና መሳሪያ ያስመዘገቡ ሰዎች የሚለው ጉዳይ አብሮ የሚታይ ነው የሚሆነው። ዛሬ እንግዲህ አዊ ዞን ኮሚኒኬሽን ካሰራጨው ዘገባ ላይ እየታየ ነው። ይህ እንግዲህ እንደተሞክሮ ሆኖ በሌላው አካባቢ ያሰፉት የሚችሉት ጉዳይ እንደሆነ ያስታውቃል። ሌላው መረጃችን እንግዲህ የግንባር መረጃዎች ናቸው። ወደ ግንባር መረጃዎች ሲሄድ ወደ ምዕራብ ጎጃም የሚወስደን መረጃ ነው የማደርሰው። ምስራቅ ጎጃም በድጎ ጽዮን ከተማ ትላንትና ወዲያ በተደረገው ከባድ ውጊያ በመንግስት ኃይሎች አካባቢውን ለቀው ለመውጣት እንቅስቃሴ ላይ ነበሩ። በደረሰባቸው ወታደራዊ ኪሳራ ምክንያት ይላሉ የመረጃ ምንጮቹ፣ ከፍተኛ ድንጋጤ ተፈጥሯል። ሰራዊቱ ከወይን ውሃ ወደ ድጎ ለመሰማራት ለመውጣት እንደዚሁ ጥያቄ አቅርቧል። እቃጭ ነውም ነበረ። ሆኖም የበላይ አለቆቻቸው የደረሰውን ጉዳት አሳዛኝ ቢሆንም ተጨማሪ ኃይል እንመድብላቸዋለን ባላችሁበት ቆዩ፣ በሚል ከሞጣ ወደ ድጎ ኃይል ሲንቀሳቀስ ትናንት እንደዚሁ አጢራ ተብሎ በሚጠራው ቦታ ላይ እንደዚሁ ድንገተኛ የደፈጣ ጥቃት ተፈጽሟል። በዚህም ትላንትን አረፋድ እንግዲህ ጉዳት ደርሷል ነው የተባለው። የደረሰው ጉዳት በዝርዝር አልታወቀም። ከድጎ ጽዮን በነበረው ውጊያ በነገዳችን ላይ ከፍተኛ ጉዳት ነው የደረሰው። አጤራ ሳይሆን ቦታው አራጤ ተብሎ ይስተካከል። አራጤ የተባለ ቦታ ላይ ነው የደፈጣ ጥቃት ትላንት የተፈጸመው። እንግዲህ ተጨማሪ ኃይል ወደ አካባቢው ሲጓጓዝ ቆቦ ከተማ እንደዚሁ ወደ ከተማ የገቡ የፋኖ ኃይሎች በሶስት የአድማ ብተና አባላት ላይ እንደዚሁ ድንገተኛ ጥቃት ፈጽመዋል። አንዱ ወደ አሁኑ ህይወቱ አልፏል፣ ሌሎች ለሕክምና ወደ ወልዲያ ተልከዋል ነው የተባለው። በሌሊት የተፈጸመ ጥቃት ነው። አለማጣ የህዋት ታጣቂዎች ምሽት የሮንድ ፓትሮል ስራ መስራት ጀምረዋል። መከላከያና ፌደራል ፖሊስ ሰራው የነበረውን ስራ እነሱ እየሰሩ ነው የሚገኙት። በተለይ የከተማው ነዋሪዎች በህዋት ዘመን ያልነበረ መታወቂያ ይዘው ከተገኙ ያስራሉ ወደ ካምፕ ይወስዳሉ እንዲሁም ደግሞ ወደ አልታወቁ ስፍራዎች ጭነው ይወስዳሉ ነው እየተባለው እንግዲህ ትግራይ የሚለው መታወቂያ ያልያዘ ሰው በዓለማጣ ከተማ መንቀሳቀስ አይችልም በሚል የህዋ ታጣቂዎችን እያደረጉ ነው ተብሏል አርማጭሆ ከሳንጃ ከተማ ለአሰሳ ወጣ የሚሊሻ ኃይል ድንገተኛ ጥቃት ተፈጽሞበታል በጥቃቱ የሚሊሻ አስተባባሪ ስለመሞቱና ሌሎች ደግሞ ስለመቁሰላቸው ነው መረጃዎቹ የሚያሳዩት ሌላው መረጃችን የችሎት መረጃ ነው ወደ ግንባር መረጃዎች መለሳለሁ የችሎት መረጃ በዶክተር ወንድወሰን አሰፋ ወደ ችሎት እንዳይቀርቡ ተደርገዋል ተብሏል ከሚያዚያ ሁለት እስከ ሚያዚያ ሃያ ሁለት በሀያ ቀናት አቃቢ ህግ የቀሩትን ምስክሮች አቅርቦ እንዲያሰማ ፍርድ ቤቱ ትእዛዝ ቢሰጥም አሁንም አቃቢ ህግ በተለያዩ ምክንያቶች ምስክሮችን ማቅረብ አልቻለም በተለይ በአማራ ክልል ባለው ጦርነት ምክንያት ምስክሮችን ማቅረብ አልቻልንም እያለ ነው የሚገኘውም። የዚያ 6 2017 እስረኞች በቀጠሮማቸው መሰረት ወደ ፍርድ ቤት ለመሄድ ዝግጅት ላይ እያሉ ዛሬ መቅረብ አስችሉም የሚል በጉዳይ አስፈጻሚ በኩል መልዕክት ደርሰዋቸው ቀርተዋል ነው የተባለው። እንግዲህ የችሎቱ ይህንን ቀጠሮ ለምን እንደሰረዘ የታወቀ ነገር የለም። ይህን በተመለከተ ጠበቆቹ ያወቅነው ጉዳይ የለም ነው የተባለው። እንግዲህ እንደዚህ አይነት ሁኔታዎች የሚያጋጥሙት አንድም ክስ ሊቋረጥ ሲሆን ሁለትም ደግሞ ተለዋጭ ቀጠሮ ሲሰጥ ነው እንጂ በቀጠሮ ጊዜ እንደዚሁ ፍርድ ቤት አትቀርቡም ተብሎ የሚሰጠው ምላሽ አሳማኝ አልሆነም። ካልሆነም ደግሞ እንደተለመደው እስረኞቹም በእስር ቤት ውስጥ በርካታ ጊዜያትን እየወሰዱ ለማንገላታት የሚደረግ የማረሚያ ቤቱና የአሰራቸው አካል የጥምረት ሴራዎች ናቸው ሲሉ ነው እንግዲህ መላምታቸውንም እያስቀመጡት። ወደ ሰሜን ወሎ ዋድላ ስንሄድ ከጋሸና ከተማ አቅራቢያ አርቢት ተብሎ በሚጠራው ቦታ በቅርብ ርቀት ውትቻት ተብሎ በሚጠራ ቦታ ወደ የኔጃ የፈረስ ገቢያ እንቅስቃሴ ላይ የነበሩ አሳቅኝት ላይ የነበሩ የሚሊሻና የአድማ ብተን አባላት ላይ ድንገተኛ ጥቃት ተፈጽሟል። በዚህ ድንገተኛ ጥቃት ሙትና ቁስለኛ የሆኑ የሚሊሻና የአድማ ብተን አባላት አሉ። የደረሰው ጉዳት ግን በአህዛዊ መረጃዎች ለማወቅና ለማረጋገጥ አልተቻለም። ወደ ሌሎች መረጃዎች ስቀጥል ምስራቅ ጎጃም ተመልሰን ሄድ ባሶ ሊበን ተብሎ የሚጠራው አካባቢ እንግዲህ ትናንትና ለሁለተኛ ቀን የቀጠለ የከባድ መሳሪያ ድብደባ መደረጉን ነው የመረጃ ምንጮቹ የገለጹት። በዚህ የከባድ መሳሪያ ድብደባ የደረሰው ጉዳት አልታወቀም። የከባድ መሳሪያ ድብደባ ሲደረግበት የነበረው አካባቢ ወደ አባይ በረሃ ሸለቆ ነው። ትናንት ተጨማሪ ሀይልም እንደዚሁ ወደ አካባቢው ገብቶ ነው። ከሁለት ቀናት በፊት በዚህ ሊበን ቀጠና ፖርክ ወደ አባይ ሸለቆ አቅራቢያ አባይ በረሃ በተደረገ ከባድ ውጊያ ከፍተኛ ሰብአዊ ቁሳዊ ጉዳት ደርሷል ተብሏል። በዚህም እንግዲህ ከሰላሳ በላይ የነፍስ ወከፍ መሳሪያዎች እንደዚሁ ወደ ፋኖች ገብተዋል። ሶስት የመከላከያ አባላት በፋኖች ገብተዋል፣ በህይወት ያሉ ማለት ነው። እንዲሁም ደግሞ በውጊያው ላይ በርካቶቹ ሙትና ቁስለኛ ስለመሆናቸው ነው የመረጃ ምንጮቹ እየገለጹት ምራብ ወሎ መሃል ሳይንት እና አማራ ሳይንት ቀጠና ጉንድ ተራራ ወጀድ ደንሳ ከተማ አካባቢዎች እንደዚሁ ውጊያዎች እና የደፈጣ ጥቃቶች ተፈጽመዋል። በእነዚህ አካባቢ ለሁለት ቀናት በተደረጉ ውጊያዎች እና የደፈጣ ጥቃቶች በሚሊሻ አባላት ላይ ጉዳት ደርሰዋል ተብሏል። የጉዳቱ መጠን በዝርዝር አልታወቅም። እንደ መረጃ ምንጮቹ ከሆነ በዚህ ቀጠና አሁንም ተጨማሪ ኃይል ስምሪት ወስዶ ወደ አካባቢው እየተንቀሳቀሰ ነው። ከተለያዩ አካባቢዎች ከመካነ ሰላምና ከአካባቢው እንዲሁም ደግሞ ከደሴና ከአካባቢው ወደ አካባቢው ተጨማሪ ኃይል ስምሬት እየወሰደ እየተንቀሳቀሰ መሆኑን ነው የመረጃ ምንጮች የሚገልጹት። ወደ ምዕራብ ጎንደር ቋራ ስንሄድ ሽንፋ ከተማ አቅራቢያ የከባድ መሳሪያ ድብደባ ነበር። የደረሰው ጉዳት አልታወቀም። ዛሬ በርካታ የመካናይዝድ ና የእግረኛ ኃይል ወደ ደለጎ የቋራ ከተማ እየተንቀሳቀሰ ይገኛል ሉ የመረጃ ግን በአካባቢው የተለየ ውጊያም ሆነ ተኩስ አልተሰማም ብለዋል። ሰሞኑ እንግዲህ በዚህ በቋራ ቀጠና ለሳምንታት የዘለቀ ከባድ ውጊያ ሲደረግ ነው የሰነበተው። አሁን ተጨማሪ ኃይል ወደ አካባቢ እየተጓጓዘ ስለመሆኑ ነው መረጃዎች የሚያሳዩት። ሌላው ህወሃትን የተመለከተ መረጃ ወደ እናንተ ላድረስ። ህወሃት ጥሪ አቅርቧል። የአፍሪካ ህብረት በፕሪቶሪያው ስምምነት አፈጻጸም ዙሪያ ግምገማ ያድርግ ሲሉ ዶክተር ደብረ ጽዮን እንግዲህ የህገወጡ ህወሃት ቡድን እንግዲህ እነሱ የነጌታቸው ናቸው ይህን ያሉት የህብረቱ የሰላም ማስከበር ተልዕኮ ኮሚቴ ኃላፊ ጀኔራል ሳማድ አላዴን ባገኙበት ጊዜ የተለያዩ ቅሬታዎችን አቅርበዋል። የፕሪቶሪያ የሰላም ስምምነት እየተፈጸመ አይደለም፣ የፖለቲካ ድርድር እስካሁን አልተጀመረም፣ አልተደረገም፣ የትግራይ ሉዓላዊ መሬት እንደተወረረ ነው ብለዋል። ሌሎች ኃይሎች በግዛታችን ውስጥ ይገኛሉ፣ ከመከላከያ ሰራዊቱ ውጭ ሲሉም ወቀሳ አቅርበዋል። በተደጋጋሚ እነሱ በአቅጣጫ የሚጠሩት ህዝቡ ግን እንደ ህልውና የሚጠራው የወልቃይት አካባቢ ነው። እንግዲህ ወልቃይት ሌላ የሰፈረ ኃይል የለም ከመከላከያ ውጭ። አካባቢው ነዋሪዎች ናቸው እራሳቸውን በተለያየ አደረጃጀት እያደራጁ ያሉት። ይህ እንግዲህ ለህዋቶች ሌሎች ታጣቂዎች ቢሏቸውም ግን የወልቃይት ህዝብ ራሱን በራሱ ያደራጀበት ነው እንግዲህ አጠቃላይ የጥበቃ ስምሪቱም እንዲሁም ደግሞ የጥበቃ ሀይሉም ራሱን የተከዚ የዘብ እያለ ነው የሚጠራው። ከየትም የሄደ ኃይል አይደለም። እዛው ተወልዶ ያደጉ ሰዎች ራሳቸውን እና ጸጥታቸውን ለመጠበቅ ያደረጉት አደረጃጀት ነው። ይሄ ነው እንግዲህ ለአፍሪካ ህብረት አቤቱታና ቅሬታ እየቀረበበት የሚገኘው ሀይል። ወደ አፍሪካ ቀንድ መረጃዎቻችን ስንሄድ፣ ሶማሊያን በተመለከተ ኤለን መስክ እንግዲህ የዓለማችን ቁጥር አንድ ቱጃር ለሶማሊያ የሳተላይት ኢንተርኔት ለማቅረብ ተስማምቷል። የሶማሊያ ባለስልጣናት ዘመናዊ ቴክኖሎጂ በዚህ ሳተላይት ለማግኘት ያደረግነው ስምምነት በእጅጉን የሚያኮራን ነው ብለዋል። በገጠራማ አካባቢዎች እንዲሁም ደግሞ የኢንተርኔት አገልግሎት እስካሁን ባላገኙ አካባቢዎች የኢንተርኔት አገልግሎት ለማድረስ ያስችላል የሳተላይት የኢንተርኔት አገልግሎቱ። በዚህም በተለያዩ ገጠራማ አካባቢዎች ያልሸባብን እንቅስቃሴ ለመቆጣጠር ያስችለናል ብለዋል። የኤለን መስክ በስታርሊንክ ስፔስ ኤክስ የተባለው ድርጅት ነው እንግዲህ ይህንን የሳተላይት ኢንተርኔት ለማቅረብ ከሶማሊያ ጋር ስምምነት የተፈራረመው። የኢኮኖሚ እድገትም ያመጣል ብሏል ኩባንያው። ሌሎች የደህንነት ጉዳዮች ደግሞ ይዞ ይመጣል የሚሉ ሌሎች ተንታኞች አሉ። ይሄ በግል ካምፓኒዎች፣ ወይም በግል ኩባንያዎች የሚቀርብ የኢንተርኔት አገልግሎት ለአልሸባብ እንደዚሁ መረጃዎችን በቀላሉ የማግኘት እድል ሊሰጠው ይችላል፣ ሌላም ስጋት አለው ብለዋል። ወደ ሱዳን ጉዳይ እንሄዳለን። ሱዳንና የኬንያ የዲፕሎማሲ ጉዳይ እየተካረረ ነው የመጣው ኬንያ በድጋሚ የፈጥኖ ደራሽ ኃይሉ እና አጋሮቹ በናይሮቢ ስብሰባ እንዲያደርጉ ፈቅዳለች የሚለው ጉዳይ ሱዳንን አስቆጥቷል የሱዳን የውጭ ጉዳይ ሚኒስትር ኬንያን ከዚህ ድርጊቷ እንድታቀብ ጠይቀዋል አለም አቀፉ ማህበረሰብም ኬንያ እያደረገች ያለችውን እንቅስቃሴ እንድቆጣጠርና እንዲያወግዝ ጠይቀዋል ኬንያ በድጋሚ ይህንን ኮንፈረንስ የነደጋሎ ቡድን እንዲያደርግ መፍቀዷ የዘር ጭፍጨፋን እንዲሁም ደግሞ ጎሳን እያጠፋ የሚገኘውን ፈጥኖ ደራሽ ኃይልና ንጹሃን በካምፕ ውስጥ የሚጨፈጭፈውን ኃይል እንደመደገፍ በሱዳን የውስጥ ጉዳይ ሉዓላዊነት ጉዳይ ጣልቃ እንደመግባት እንመለከተዋለን ነው ያሉት። በሱዳን ሉዓላዊነት ጉዳይ ኬንያ በቀጥታ ጣልቃ እየገባች ነው። ይህንን ድርጊቷን ማታቀብ ከሆነ ተጨማሪ እርምጃዎች እንወስዳለን ብለዋል። ምን እርምጃ እንደሆነ አልታወቀም። ከአንድ ወር በፊት በሁለቱ ሀገራት መካከል የነበረው የዲፕሎማሲ ውዝግብ የንግድ ግንኙነት አቋርጧል። ኬንያ ወደ ከኬንያ ወደ ሱዳን የሚገቡ የእርሻ ምርቶች እንደዚሁ ይሄን እንዲቋረጡና እንዳይገቡ በሱዳን ተከልክለዋል። ሱዳንም ከናይሮቢ አምባሳደሯን ጠርታለች። አሁን በዚህ መሃል እንግዲህ የትይዩ መንግስት እናቋቁማለን የሚሉት እነ መሀመድ ደጋሎ ሌሎች የተቃዋሚ ድርጅቶች አራት ድርጅቶች በኬንያ ናይሮቢ ኮንፈረንስ ያደርጋሉ ተብሏል። ዓለም አቀፍ ማህበረሰብን እያወገዘ ነው የሚገኘው። ኬንያ ግን ለምን ፈቀደች የሚል ነው እንግዲህ ከሱዳን በኩል ያለው ቁጭት። ለሰዓት ያስኳቸው አጫጭር መረጃዎች እነዚህ ነው የሚመስሉት። በተለያዩ ቦታዎች ያሰባሰብኳቸው መረጃዎች ወደ እናንተ አድርሻለሁ። ለሌላ ተመሳሳይ መርሃ ግብር እስከምንገናኝ ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ።